መንታ መንገድ ከሚለው ታሪክ ከክፍል አንድ የቀጠለ። አይ አክረሚ፣ የሷንስ ነገር ተወው፣ መላ ጠፍቶላታል። ባይሆን አንድ ምክር ልምከርህ፣ እኔ መልኳን አይቼ አግብቼ ነው እንዲህ የምቃጠለው። አንተ ስትደርስ፣ አደራህን፣ እምነቷ ላይ ያላትን ጥንካሬ ሳታይ፣ ስነ ምግባሯን ሳትመዝን እንዳታገባ አለኝ። የእናቴ ነገር ቢያናድደኝም የአባቴ ምክር ፈገግ አስባለኝ። እኔ ለትዳር ደርሻለሁ ማለት ነው አባዬ? እንዴ ትልቅ ነው የሚያስበኝ። ደስ ሲል። ልብሴን ላወልቅ የሸሚዜን ቁልፍ ስፈታ ስልክ ተደወለልኝ። አየሁት፣ ራሄል ናት። ምን ነው ያለመደባትን በዚህ ሰዓት? እብዷ ህልም እናዋጣልሽ አልኩ፣ ስልኩን አንስቼ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰብ ወይ ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ እንዴት ተለምደው ወደ ቻናሌ በአዲስ ቪዲዮ ተከሰቻለሁ ቆይታችሁ ከኔ ጋር ይሁን አንተ ያለህበት ከሆነ ደስ ይለኛል አለችኝ እየሳቀች ምን ነው እንቅልፍ እምቢ አለሽ እንዴ አልኳት ሳቋ እየተጋባብኝ አዎ እባክህ ላስቸገርኩህ ካላስቸገርኩህ ብትመጣና ትንሽ አምሽተን ብንለያይ ደስ ይለኛል አለችኝ ልተኛ ነበር በቃ እሺ፣ መጣሁ። የት እንገናኝ አልኳት። ላብስትሪን እንገናኝ፣ መግቢያው ጋር እጠብቅሃለሁ ብላኝ ስልኩን ዘጋችው። ላብስትሪት ግቢያችን ውስጥ ያለ ረዥም መንገድ ነው። መብራት ስለሌለበትና በዛፎች የተከበበ ስለሆነ ብዙ ጥንዶች ወክ ያደርጉበታል። ሹራብ ለብሼ ራሄል ወደ ቀጠረች ቦታ ለመሄድ ተነሳሁ። የራሄልን እንቅልፍ ከራሄል ጋር ላብስትሪት ላይ ልንጠብቀው፣ ክፍል ሁለት። ከዶር ሞጥች በቢዝነስና ኢኮኖሚክስ ላይብራሪ በኩል ወደ ላይብ ስትሬት አቀናሁ። ራሄል መግቢያው ጋር ቆማለች። የለበሰችው አጭር ቀሚስ ከባቶቿ አልዘለለም። ከላይ ባለኮፍያ ሸሚዝ ለብሳለች። ሸሚዙን አልቆለፈችውም። ከውስጥ የለበሰችው ቦዲ ይታያል። በእርግጥ ባህር ዳር ምሽቷም ብርዳም አይደለም። ራሂል አንድ ፒክ ደብተር ይዛለች። አጠገቧ እንደደረስኩ አንተ ብዙ አስቆምከኝ እኮ አለችኝ፣ እየተሟዘዘች የሷደርም ላይብ ስትሪት ትንሽ ስለሚቀርብ ቀደመችኝ እንጂ እንደደወለችልኝ ነበር የወጣሁት። በላይብ ስትሪት በኩል ወክ ማድረግ እንጀምር እንደጀመርን ሪች፣ እንዴት ከነሀዩ ጋር አልመጣሽም? ማለቴ እንዴት ብቻሽን? አልኳት። በአይነቻ ሰረቅ አድርጋ ተመለከተችኝና በእርግጥ እነሱም ነበሩ፣ ግን ሰሞኑን የሚሰማኝ ስሜት የተለየ ስለሆነ ነው ከአንተ ጋር መሆን የፈለግኩት አለችኝ። ደሞ ምን ተሰማሽ? መቼስ ያንቺ ከራስ መታት አይዘልም፣ አልኩ እየሳኩ። ሄ፣ የሆንክ ሞዛዛ። አሁን ራስ መታት ስሜት ነው ባክህ የፍቅር ግጥሞችን መጻፍ ጀምሬ ነው እና ለአንተ ላነብልህ ፈልጌያለሁ። ያንተንም ግጥሞች ባዳመጥ ደስ ይለኛል አለችኝ፣ ፒንኩን ደብተር እየከፈተች ሰዓቴን አየሁት። ሶስት ሰዓት ከሩብ ይላል። እኛ ግቢ ከአራት ሰዓት በኋላ ወንድና ሴት አብረው ግቢ ውስጥ ከተገኙ በሜትሮዎች መታወቂያ ይቀማሉ። ሜትሮ የምንላቸው በሌሎች ግቢዎች የካምፓስ ፖሊስ የሚባሉትን ነው። እሺ ለአራት ሩብ ጉዳይ እስኪሆን እንብቢልኝና አንብቤልኝና እንለያይ አልኳት እውነት ለመናገር ራሄል ዛሬ በጣም አምሮባታል የሆነ ስሜቴን እየተፈታተነችኝ እንደሆነ እየተሰማኝ ነው ሴት ልጅ ምንም ብትሆን የሆነ ከፈጣሪ የተቸራት ውበት አለ እርቾ ደግሞ ሲጀምርም በጣም ቆንጆ ናት ዛሬ ደግሞ ውበቷ ኃይሉ ጨምሮ እየተንፎረፎረ ነው እየተመፈለፈለ ነው። እስከ ዛሬ ግን ለምን እንዲህ አልተመለከትኳትም? አዎ ለብቻችን ተገናኝተን አናውቅም። አሀ አንድ ወንድና ሴት ብቻቸውን ከተገናኙ ሶስተኛው ሰይጣን ነው የሚባለው እውነት ነው ማለት ነው እኮ። ተመለስ እንጂ ብላ ጣቶቿን ስታጩኋቸው ከገባሁበት የሀሳብ ሰመመን ወጣሁ። እርቹ ከፊቴ መንገዱን ዘግታ ቆማለች። በጣም ቀርባኛለች ሽቷ መላ ሰውነቴን ሲወረው ተሰማኝ። ፈገግ አለችና ባይተዋር ብላ ቀና ብላ አየችኝ። የግጥሞ ርዕስ መሆኑ ነው። እያዳመኳት እንደሆነ ካረጋገጠች በኋላ ግጥሞን ማንበብ ጀመረች። አንተ ሴት ስግዴት ላይ፣ አንተ ሌት ስግዴት ላይ ሰማይ ስትጠራ እኔ መዝሙር ጥናት ፌሎ ልጆች ጋር ማሸብሸብ ማወደስ ሽብርክ ከጉልበቴ እሱን የእኔ አርግልኝ የዘወትር ጸሎቴ አንተ የለህም እዚህ መስጊድ ሄድክ መሰለኝ አዛን ተባለንዴ እንዲ ንገሬው ንገረው ለጌታ የኔ እንዲያደርግህ ሳይገለኝ መውደዴ በመዝሙር ጥናት ውስጥ በሽብሸባው ሁላ ልቤን ሰርቀኸዋል ያሰብኩት ሰው የለም እኔ ካንተ ሌላ ማፍቀር አንተን ብቻ ውድድ እንደ ጣና፣ ፍቅሬን ተቀበለኝ በደስታ ልታጀብ ዳግም እንደገና ብላ አይኔን እያየች በፍቅር ጎዳና አለች። አጨበጨብኩላት እሷም እየሳቀች ሁለት እጆቿን ከፍ አድርጋ ተሽከረከረች። ያለንበት ቦታ ጨለማ ነው፣ እብድነቷ ምሽቱን ብርሃን አልብሶታል። ተሽከርክራ ስትጨርስ እሬቾ ግን ፎን ቀገባለሽ እንዴ አልኳት። ምን ነው? አለችኝ እየሳቀች። የሆነ ለየት ያሉ ነገሮችን እያየሁብሽ ነው። የፍቅር ግጥም መጻፍ መጀመርሽ፣ ቅድም ደግሞ ለየት ያለ ስሜት እየተሰማኝ ነው ብለሽ ነበር። ሲቀጥል ከሀጁና ሀዩ ጋር ተለያይተሽ የማታውቂውን ዛሬ እንቅልፍ እምቢ ያለኝ ብለሽ ብቻሽን አገኘሽኝ እና ምንድን ነው ይሄ አዲሱ ጸባይ? አልኩ አይኖቿ ውስጥ መልስ እየፈለግኩ። ራሄል ዙሪያዬን እየተሽከረከረች አንተ የፍቅር ግጥም ትጽፋለህ ግን አላፈቀርክም አይደል? ሲቀጥል ባታፈቅርም ለየት ያለ ስሜት ሊሰማህ ይችላል እኮ አለችኝ። እንቅልፍ እንቢ ማለት ውስጥ፣ ከነሀዩ ተለይቶ መምጣት ውስጥ አልኳት። አኩሻ በቃ አታጨናንቀኝ፣ እኔ እኮ ስትል ስልኬ ጠራ። ራሄል ዙሪያዬን መሽከርከሯን ትታ ፊት ለፊቴ እየቆመች ማን ነው? አለችኝ ሀጅራ ናት አልኩ። ስልኬን እያየሁ አክረም ፕሌስ አብረን እንዳይሆንን አትንገራት፣ ሳልነግራቸው ስለወጣሁ ሊደብራቸው ይችላል አለችኝ በአይኖቿ እየተለማመጠች ስልኩን አነሳሁት። አሰላሙ አለይኩም አኩሻ፣ አፎን ተኝተ ነበር እንዴ አለችኝ ሀጅራ እንደተለመደው ረጋ ብላ ዋሌይኩም ሰላም፣ ኧረ አልተኛሁም፣ በሰላም ነው በዚህ ሰዓት አልኳት። ስለ ራሄል ከጠየቀችኝ ለመዋሸት ራሴን እያዘጋጀሁ፣ አቡ እንደው ባክህ ራሄል ጠፋችብን፣ ሳትነግረን ወጥታ ቀረች፣ ስልኳ ደግሞ አልያዘችውም አይተሃት እንደሆነ ብዬ ነው አለችኝ። ሳትነግረን ወጥታ ቀረች፣ ስልኳ ደግሞ አልያዘችውም አይታሃት እንደው ብዬ ነው አለችኝ። የሀጅራ ሚስኪንነት መዋሸት እንዳልችል አደረገኝ። እረ ብረነን አልኳት። ራሄል ደንግጣ አፏን ይዛ ድርቃ ቀረች። ኡፍ ወይ ባላ እኔ ደግሞ ምን ሆነች ብዬ በቃ ቶሎ ላካት አለች ሀጅራ። ስልኩን እንደዘጋሁት፣ ሶሪ ሪቾ፣ አልቻልኩም በጣም ተጨንቀው ነበር አልኳት። አይ በቃ ችግር የለውም፣ ስንት ደቂቃ ቀረን አለችኝ፣ በፈገግታዋ ውስጥ ይቅርታዋን እንድረዳ ፍልቅልቅ እያለች ሩብ ጉዳይ ሊሆን አምስት ደቂቃ ይቀረዋል አልኳት እንደ ሁሌው ሳቋ እየተጋባብኝ፣ እሺ እየተመለስን አለች ፊቷን ወደ መጣንበት አቅጣጫ እያዞረች። ባይዘወይ ስለ ግጥሞ ሳስብ ነበር። አንቺ ያው ሀዋርያት ነሽ፣ የጻፍሽለት ልጅ ደግሞ ሙስሊም መሰለኝ። እንዴት ልትጽፊው ቻልሽ? አልኳት ቆም አለች። ስትቆም ቆምኩኝ። በጣም ተጠጋችኝ አተነፋፈሴ ተዘበራረቀ። ዓይኔን ሰበርኩት። አንድ ሙስሊም ቆንጆ አፍቅር ያለው አለችና መራመዷን ቀጠለች። ተነፈስኩ። ትንሽ ቆማ ቢሆን ኖሮ እሳሳትባት ነበር። በፍጹም ከዚህ በኋላ አንድን ሴት ብቻዋን ላላገኝ ለራሴ ቃል ገባሁ። ከሴትም ራሄልን ሬቾ፣ ማን ነው ልጁ? አልኩ ክፍላችን ውስጥ ያሉትን ሁለት ሙስሊም ወንዶች እያሰብኩ፣ ረድዋንና ኦስማን ይባላሉ። ውድና የተከበሯችሁ የቻናል የቤተሰቦች ክፍል ሁለት እዚህ ድረስ አንብቤላችኋለሁ። በቀጣይ ክፍል አብረን የምንገናኝ ይሆናል። ከተመቻችሁ ላይክ ሽር አድርጎ